መቼ ነው የምንሞተው? እስኪ ንገሩኝ። አቤት ሀ የዛሬ አስር ዓመት ለ በሰባ ዓመታችን አምሮ አበሰማንያ መ በመቶ ስልሳ ሰ ዛሬ ለወግማ ማን አለ እኔንም ጨምሮ ማለት ነው። እምን ሞት መቼ ነው? አሁን በሉ እንጂ አቤት። እና ቢመጣሁ ምን ይደረግ? እስኪ ስጋው ደግሞ ያልተቀበላችሁ አውጡ፣ አውጡ ቀኝ ቸቸ አሁን ቢመጣት መዳን ያለም ጥርግ ቢያደርገን መልሱ ምንድን ነው እስቲ? ሞትን ማሰብ ይገባል። የሞት ነገ የለውም። ተፈራርማችኋል? እንዲህ ውል ወስዳችኋል? ጉዳዩን የሚመጣው የዛሬ አስር ዓመት ስለሆነ አንደኛ ገሌ ብሎ ምስክር አላችሁ? የመዳን ቀን ዛሬ ነው ከዛሬም አሁን ነው። የምትታረቁትን ዛሬ ታረቁ፣ የምትመልሱትን ዛሬ መልሱ። ትመለሱ እንደሆነ ዛሬ እንመለስ። ዛሬኑ ይቅር እንበል፣ ዛሬውኑ እንታረቅ። ነውራችንን እንተው፣ ንስሐ አባታችንን ሂደን እንፈልግ፣ እንታረቅ፣ ለሥጋው ደሙ እንዘጋጅ። ክርስቲያን የሆነ ሁሉ የክርስቶስ አካል ነው። ልጅም፣ ትልቅም ሁላችንም ለሥጋው ደሙ መዘጋጀት አለብን፣ መሥራት አለብን። ይህን ያደረግን እንደሆነ የሠራዊት ጌታ እግዚአብሔር በመጣ ጊዜ አያስፈራንም። ለሙሽርነት እንጂ ለፍዳ አይመጣብንምና፣ ለሰርግ እንጂ ለልቅሶ አይመጣብንምና፣ ለማልበስ እንጂ ለማራቆት አይመጣም ስለዚህ ሙሽራችን ኢየሱስ ክርስቶስ ይመጣል። እኛ ልብሳችንን አጥበን ተዘጋጅተን መጠበቅ ይገባናል። ለዚህ ሐሳብ አንድቱ ነው። ቅዱስ እንጦስ እንዲህ አለ፣ ሰው በኃጢአት ለመውደቅ የኃጢአት የገደል አፋፍ ላይ በቆመ ጊዜ በዚያ ቅጽበት ሞቱን ቢያስብ ከኃጢአቱ ወዲያው መውጣት ይችላል ብሏል። ሰማችሁ? አሁንስ እያሰባችሁ ነው? እንኳን ኋላ። ስለዚህ ሞታችንን ማሰብ አለብን።